ከወንድማችን ያው ሲያስተምራቸው የነበረ ማን መጨረሻው ከእሱ ጋራ ብዙ ስናወራ ነበር። ቀደም ብላችሁ ትናንት ማታ ነው ኢንፎርሜሽን የሰማሁት ወደ አዲስ አበባ ተመላሽ ነበር። ነገር ግን ሁንበርቻ ጠንካራ ወጣት እንዲሆን ነው። ትናንት በደሴ ከተማ የነበረ በእውነት ላይ ጳውሎስ መልካ ስላሴ 98 ሚሊዮን ህዝብ ይከታተሉ ነበረ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሪከርዱ የተሰበረው ደሴ በሰላም ነው። ከአንድ ሚሊዮን እንግዲህ እዚህ እናንተ ያልመጣችሁም ፈሪዎች፣ ረበትበታዎች የቀራችሁም የመጣችሁ ጎበዞች አላችሁ። ያልመጣችሁም የሰንበት ትምህርት ቤት አባላት የአንድነት ያዘጋጀው በዚህ አጋጣሚ የሰንበት ትምህርት ቤት አባላትም እናመሰግናችኋለን። የራሳችሁም የሰንበት ትምህርት ቤት አንድነት የሚል ህብረት የአይላፍ ዝማሬ እንድትዘምሩ ያስፈልጋል። ይሄ ጠንካራ ሆናችሁ ቀጥሉበት ወጣቶች። በተለይ ዜ ላይ ያሉ የኮንበልቻ ወጣቶች ትንታጎች ናቸውና፣ እናንተም ለሚጠይቋቸው ነገር መልካም ነገር ያድርጉ። መማር ትፈልጋላችሁ? አትፈልጉም? አሁን ግማሹ ትምህርት ይማርና ገና ይቀመጥ። ተመላላሽ ክርስቲያን የሚሉት አለ። ተመላላሽ ምንድነው ግርማ ቀደማ ሄደ ስላ አንድ ምሳሌ ነው። ያለቃ ገብረሃና ሲተረት ልተርክላችሁ። አለቃ ገብረሃና እግራቸው ሸፋፋ። አንድ ከደብረ ብርሃን የመጣ ፊቱ ጠመም ያለ አባታችን ጫማ ያድርጉ ይላቸዋል። ዝም ይሉታል። አሁንም ይከተላል። ዝም መጀመሪያ አንተ ፊት ግዛና፣ ከዛ በኋላ ያደርገዋለሁ። ማለት በሃይማኖታችሁ መሸማቀቅ አስፈላጊ፣ በእግዚአብሔር ኃይል እናሸንፋለን። ኦርቶዶክስ ለወደፊት ትለመልማለች። ዛሬ ያለን እኛ ነገ ላልኖር ይችላል። እንግዲህ መሸማቀቅ አስፈላጊ አይደለም። ረብሻ መረበሽ፣ የክልሉ ጸጥታ አንዳንድ ነገር አለማድረግ አስፈላጊ አይደለም። የሚመለከተው አካል እንደማናጋግርላችሁ ላረጋግጥላችሁ። ቀጥታ ባህር ዳር ነው የምሄደው። የክፍል ኃላፊዎች አሉ። ምን ምን ወገን መወገን እንዳለባቸው፣ ምን ምን መስተካከል ያለባቸው ለነዚህ ኃላፊዎችን እንናገራለን። አሁን ለምሳሌ የኢትዮጵያ ባንዲራ ይታዊታላችሁ፣ እንደ ክብራችን ኢትዮጵያ ሆይ ደስ ይበልሽ የምንለው እኮ ዝም ብሎ ተራ ጨርቅ አይደለችም ኢትዮጵያ ባንዲራ፣ የእግዚአብሔር ባንዲራ ናት፣ የመንፈስ ቅዱስ ባንዲራ ናት። ለምን ልበሳችሁ አይባልም ኖሩ ነው ክብራችን። ሀገራችን ናት ክብራችን፣ ባንዲራችን ናት። ይሄ ምን ያስፈልገ ምንድነው? ቅድም አትንገር ብዬ በነግረው አትንገር ብሎ ነገረው። ስለዚህ በሃይማኖታችሁ ጸንታችሁ እንድትጠነክሩ ትምህርት ተማሩ። አሁን ብትጠየቁ አንቺም ዜሮ ዜሮ አክንባሉ ዜሮ አትመልሱ። ቅድም ያስተማሩት ቢጠይቃችሁ ምን ተባለ? ምን ተባለ? ምን ተባለ? ምን ተባለ? ወሬ ከሆነ ግን ፌስቡክ እና ቶክቶክ ግን በጭንቅላታችንን